በአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች 111 አካባቢዎች ለጎርፍ ተጋላጭ የሆኑ ቦታዎች መኖራቸው የተገለጸ ሲሆን ተጨማሪ 30 አዳዲስ ከፍተኛ ለጎርፍ ተጋላጭ የሆኑ ቦታዎች መኖራቸውም ተመላክቷል። በዝርዝር እነግራቸዋለን። በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራ ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅናቸው የተሰረዘ ትምህርት ቤቶችን አሳውቋል። በዚህም ሀያ ትምህርት ቤቶች ፍቃዳቸው መሰረዙ ተጠቁሟል። በቆይታችን ትሰሙት አላችሁ። በኬንያ በተነሳው ተቃውሞ ዘጠኝ ሰዎች መገደላቸው ተሰምተዋል። ባለፈው ዓመት የተካሄደውና መንግሥት ለውጦችን እንዲያደርግ ያስቻለውን ህዝባዊ ተቃውሞ አንደኛ ዓመት ለመዘከር ወደ አደባባዮች በወጡ ኬንያውያን ላይ ፖሊስ አስለቃሽ ጭስ መተኮሱ ተቃውሞ ዳግም እንዲያገርሻ አድርጓል። መረጃውን እናጋራችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና የኢራን ባለስልጣናት በሚቀጥለው ሳምንት እንደሚነጋገሩ ገለጹ። ትራምፕ በእስራኤልና በኢራን መካከል ያለው ጦርነት ቆሟል፣ ነገር ግን በቅርቡ ሊቀሰቀስ እንደሚችል ፍንጭ ሰጥተዋል። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። ከሶስት አመት በኋላ የኤሌክትሪክ አገልግሎት ታሪፍ በ400 ፐርሰንት እንደሚጨምር ተነገረ። የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት፣ የነዳጅና ኢነርጂ ባለስልጣን፣ በኢትዮጵያ የዴንማርክ ኤምባሲና የኢነርጂ ስትረልሰን የጋራ ጥምረት ውጤት የሆነው በቅርቡ ይፋ በተደረገው ሁለተኛው የኢትዮጵያ ኢነርጂ ምልከታ የተመለከተ ውይይት ላይ በኢትዮጵያ የኤሌክትሪክ አገልግሎት ታሪፍ ጭማሪ በ400 ፐርሰንት እንደሚጨምር ተመላክቷል። ታሪፉ የኤሌክትሪክ ኃይል የሚያወጣውን ወጪ የሚመጥን ገቢ መሰብሰብ እንዲችል ያደርጋል አይደለም ተብሏል። ለኤሌክትሪክ አገልግሎት ደግሞ የተረጋጋ የፋይናንስ ሁኔታ እንዲፈጠርና አቅሙን እንዲያሳድግ እያደርጋለም ተብሏል። ታሪፉ በዝቅተኛ የኑሮ ደረጃ የሚገኙ ተጠቃሚዎች ላይ ተግዳሮት እንደሚፈጥርም ተገልጿል ሲል የሪፖርተር ዘገባ አመላክቷል። የአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች ከፍተኛ የጎርፍ ተጋላጭ የሆኑ አካባቢዎችን የመለየት ስራ እየተሰራ መሆኑ ተነግረዋል። በከተማዋ 111 አካባቢዎች ለጎርፍ ተጋላጭ የሆኑ ቦታዎች መኖራቸው የተገለጸ ሲሆን ተጨማሪ 30 አዳዲስ ከፍተኛ ለጎርፍ ተጋላጭ የሆኑ ቦታዎች መኖራቸውም ተመላክቷል። ከፍተኛ የጎርፍ ተጋላጭ የሆኑ አካባቢዎች መፍትሄ እንዲያገኙ ለማድረግ ስራዎች መጀመራቸውን የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የአካባቢዎቹን ተጋላጭነት በማስወገድ ደህንነታቸውን ለማስጠ ለመጠበቅና የህብረተሰቡን ተጋላጭነትም የመከላከል ስራ እንደሚሰራ የኮሚሽኑ የአደጋ ስጋት ቅነሳ ጥናት ትግበራ ዳይሬክተር አቶ ደሲሳ ጦና ተናግረዋል። በያዝነው ዓመት በአጠቃላይ አንድ መቶ ሰባ አካባቢዎች መፍትሄ እንዲያገኙ በማድረግ ከ10 ሺህ በላይ ነዋሪዎችን ተደራሽ ማድረግ እንደሚቻልም ገልጿል። በአዲስ አበባ ከተማ አስተዳደር ትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2018 የትምህርት ዘመን ማስተማር የማይችሉና እውቅናቸው የተሰረዘ ትምህርት ቤቶችን አሳውቋል። በ2016 ዓ ም ማጠቃለያ ላይ በተደረገው የእድሳት ፍቃድ ምዘና ለ2017 የትምህርት ዘመን ካሳዩት ዝቅተኛ ውጤት መነሻነት መሻሻል እንዲያሳዩ እስከ ታህሳስ 2017 ዓ ም ድረስ ዝግጅት እንዲያደርጉ ጊዜ እንደተሰጣቸውም ተገልጿል። በ2017 የትምህርት ዘመን ላይ በማስጠንቀቂያ እንዲያስተምሩ ቢደረግም በታህሳ 2017 በተደረገ የእድሳት ፍቃድ ምዘና ውጤታቸው መሻሻል ባለማሳየታቸው ዝቅተኛና ከደረጃ በታች ሆነው መገኘታቸው ተነግሯል። በመሆኑም 2018 የትምህርት ዘመን ከ20 በላይ ትምህርት ቤቶች ማስተማር የማይችሉ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አሳውቋል። ይህን ተከትሎም የትምህርት ማህበረሰቡና ወላጆች ይህን በማወቅ የቅድመ ዝግጅት ተግባራት እንዲያከናውኑ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር አሳውቋል። የኢትዮጵያ የባንክ አገልግሎት ግንቦት 18 ቀን 2017 ጀምሮ ለውጭ ባንኮች ክፍት ተደረገ። ላለፉት ሶስት አስርት ዓመታት በኢትዮጵያውያን ባለሀብቶች ብቻ ሲካሄድ የቆየው የባንክ ሥራ አገልግሎት ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማስገባት እንደሚችሉ መስሪያ ቤቱ አስታውቋል። ብሔራዊ ባንክ የውጭ ባለሀብቶች የባንክ ሥራ ፍቃድ ለማግኘትና ለማሳደስ የሚያስችላቸውን መመሪያ ይፋ ያደረገ ሲሆን አዲሱ መጀመሪያ የውጭ ኩባንያዎች በኢትዮጵያ የውክልና ጽህፈት ቤት ለመክፈት ማሟላት የሚያስፈልጋቸውን ቅድመ ሁኔታዎችን የሚያዘ ነው። መመሪያው ብሔራዊ ባንክ ባለፈው ዓመት ከተለያዩ ባለድርሻ አካላት ጋር ያደረገው ሰፊ ምክክር ውጤት እንደሆነ የመስሪያ ቤቱ መግለጫ የሚያመላክት ሲሆን የኢትዮጵያ መንግስት ለውጭ ባንኮችና ለኢንቨስተሮች ተዘግቶ የቆየውን የባንክ ስራ ዘርፍ ለመክፈት ዝግጅት ሲያደርግ ከቆየ በኋላ ወደ ተግባር የገባው ከሶስት ዓመት በፊት እንደነበር ይታወሳል። ከሀገር ማዶ ዳገኝናቸው መረጃዎች አለፍን። በኬንያ በተነሳው ተቃውሞ ዘጠኝ ሰዎች መገደላቸው ተሰምቷል። ባለፈው ዓመት የተካሄደውና መንግስት ለውጦችን እንዲያደርግ ያስቻለውን ህዝባዊ ተቃውሞ አንደኛ ዓመት ለመዘከር ወደ አደባባዮች በወጡ ኬንያውያን ላይ ፖሊስ አስለቃሽ ጭስ መተኮሱ ተቃውሞ ዳግም እንዲያገረሽ አድርጓል። በ26 ግዛቶች በተካሄዱ መሰል ተቃውሞዎችም የ9 ሰዎች ሞትና የ400 ሰዎች ጉዳት መመዝገቡን ዴይሊ ኔሽን ዘግበዋል። ከ60 በላይ ሰዎች መታሰራቸውን ነው የተነገረው። ባለፈው ዓመት መሰረታዊ ምግብ ሸቀጦች ላይ ተጥሎ የነበረውን ታክስ በመቃወም ለቀናት ተቃውሞ ሲያቀርቡ የነበሩ ኬንያውያን ጩኸታቸው ተሰምቶ መንግስት የታክስ ውሳኔውን ውድቅ ማድረጉ ይታወቃል። ይህን ለማስታወስ በወጡ ሰልፈኞች ላይ የተወሰዱ እርምጃዎችን በመቃወምም ኬንያ ውስጥ የሚገኘው የአሜሪካ ኤምባሲን ጨምሮ ሌሎች የዲፕሎማቲክ ማህበረሰቡ አባላት የሰልፈኞች መብት እንዲከበር ጠይቀዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የመከላከያ በጀታቸውን በእጥፍ ለመጨመር ወሰኑ። አባል ሀገራቱ በኔዘርላንድስ ሄግ በተካሄደው የኔቶ ጉባኤ ከዚህ ቀደም ከአጠቃላይ የሀገር ውስጥ የምርት መጠን ወይም ጂዲፒ ሁለት በመቶ የነበረውን የመከላከያ ውጪ በ2035 ወደ አምስት በመቶ ለማሳደግ መስማማታቸው ተዘግበዋል። ከ ሰላሳ ሁለቱ አባል ሀገራት መካከል ስምንቱ አሁንም የሁለት በመቶ የመከላከያ በጀት ስምምነትን በተሟላ ሁኔታ እየተገበረው አይደለም። ይሁንና ሀገራቱ የመከላከያና ደህንነት ወጪያቸውን ወደ አምስት በ በመቶ ለማሳደግ ቃል መግባታቸው ወሳኝ እርምጃ ነው ተብሎ የተወሰደ ሲሆን በጉባኤው ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ለአሜሪካ ለአውሮፓና ለምዕራብ ዓለም ትልቅ ድል ነው ሲሉ ውሳኔውን አድንቀዋል። ከሚያዘው አምስት በመቶ ውጪ ሶስት ነጥብ አምስት በመቶ ያህሉ በቀጥታ ለወታደሮችና ለጦር መሳሪያ ክምችት የሚውል ሲሆን ቀሪው አንድ ነጥብ አምስት በመቶ ደግሞ ከመከላከያ ጋር ለተያዙ ወጪዎች የሚውል ስለመሆኑም ታውቋል። ማርክ ሩቶ የኔቶ ዋና ጸሐፊ ከሆኑ በኋላ የኔቶ አባል ሀገራት የመከላከያ ወጪያቸውን አምስት በመቶ እንዲሆን ለዘጠኝ ወራት ሲሰሩ መቆየታቸው የተነገረ ሲሆን ከውሳኔው በኋላ ዋና ጸሐፊውም የአውሮፓ ሀገራት ለመከላከያ በጀት የበለጠ ኃላፊነት የሚወስዱበት ጊዜ አሁን ነው ሲሉ መናገራቸውን ቢቢሲ ዘግበዋል። የአሜሪካ ኢሚግሬሽን ባለስልጣን በሀገሪቱ በህገ ወጥ መንገድ ሲኖሩ የነበሩ 11 ኢራናውያን በቁጥጥር ስር መዋሉን ዛሬ ረፋር ላይ አስታውቋል። የሀገሪቱ የውስጥ ደህንነት ክፍል የተጠረጠሩ አሸባሪዎችን ለመለየትና በቁጥጥር ስር ለማዋል ከፍተኛ ጥረት ማድረጉንም በመግለጫው ተናግረዋል። የሀገሪቱ የውስጥ ደህንነት ክፍል ረዳት ጸሐፊ ትሪሻ ማክላውሊን በሰጡት መግለጫ እንዳስታወቁት በቁጥጥር ስር የዋሉት ዜጎች የቀድሞውን ፕሬዚዳንት ጆ ባይደንን ማጭበርበራቸውን ገልጸው በቁጥጥር ስር ከዋሉት መካከል አንደኛው ተኳሽ መሆኑንና የኢራን ጦር ሰራዊት መታወቂያ ካርድ በእጁ ይዞ መገኘቱን አናዶል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካና የኢራን ባለስልጣናት በሚቀጥለው ሳምንት እንደሚነጋገሩ ገለጹ ትራምፕ በእስራኤልና በኢራን መካከል ያለው ጦርነት ቆሟል ነገር ግን በቅርቡ ሊቀሰቀስ እንደሚችል ፍንጭ በመስጠት ከኢራን ጋር በቀጣይ ሳምንት ስምምነት እንፈጽማለን አስፈላጊውን አይሁን እርግጠኛ አይደለሁም ማለታቸውን ብሉምበርግ ዘግበዋል ፕሬዚዳንቱን የተናገሩት በሄግ ኔዘርላንድ እየተደረገ ባለው ስብሰባ መደምደቢያ ላይ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ነው በኢራን በኩል ግን ድርድሩን አስመልክቶ የተባለ ነገር የለም ፕሬዚዳንቱ በናታንዝ ኢስፋንና ፎርዶ የኢራን ኒውክሌር ማበልጸጊያ ጣቢያዎች ላይ የአየር ድብደባ ካደረጉ በኋላ የሰላም ስምምነት እንዲደረግ ጠይቀው እንደነበርም የሚታወስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናጆች ጋር ሰናይ ጊዜን ተመኘው።